አብይ አህመድ የኤርትራ ሰራዊትን አስገብቶ ትግራይ ላይ ሲዘምት ባንዳ እያጠፋ ነው። በሌላ መልኩ ግን ላለፉት ሁለት ዓመት ጦርነት ተሸክሞ የኖረው የአማራ ፋኖ ከኤርትራ ኃይሎች ጋር ለመስራት ሲያስብ ባንዳነት ነው፣ የሀገር ክህደት ነው። አብይ አህመድ እነ ጻድቃንን እነ ጌታቸው ረዳን እና አብርሃም በላይም ሌሎቹንም ሌሎችን የህወሓት ጄኔራሎች ይዞ ባሌ ተራሮች ላይ ሲመካከል አማራ እንዴት እናጥፈው እያለ ሲመካከር ኤርትራ እንዴት እንውረር እያለ ሲመካከር የሀገር ጉዳይ ነው፣ ስለ ሀገር እየሰራ ነው፣ የባህር በር ጉዳይ ነው። በሌላ መልኩ ግን የትግራይ ኃይሎችና የአማራ ኃይሎች ህልናችንን እንዴት እናትርፍ፣ ከሁለት ዓመት በፊት ትግራይን ሲደበድቡ የነበሩ ድሮኖች አሁን ላይ አማራን እየደበደቡ ነው። ከሁለት ዓመት በፊት ትግራይን ወሮ የነበረው ሰራዊት አሁን ላይ አማራ ክልል ገብቶ ጡት ሳይቆር እየቆረጠ ነው። ስለዚህ ይሄን ነገር እንዴት እናስቁም ብለው ሲነጋገሩ የሀገር ክደት ነው፣ ከባንዳ ጋር መሰለፍ ነው እያሉን ይገኛሉ። ግን አማራ እንደዚህ አይነት ተራ የሆኑ ፍረጃዎችን የሚያዳምጥበት ጊዜ አልፏል። እስካሁን ድረስ ኢትዮጵያን በመውደዱ ብዙ ዋጋ ከፍሏል። ከኢትዮጵያ ጎን በአርበኝነት እየተሰለፈ ከሀገር ጎን እየተሰለፈ ከዛ ፊት አይቶት ማቀ አገር ሳይቀር ካራማራ ብትለው አድዋ ብትለ ኤቭሪዌር የትኛውን ቦታ ላይ ባድሜ ጭምር በሁሉም ቦታ እየተገኘ ሲረቅፍ ነበር። አሁን ህልውናውን ለማስቀጠል እየታገለ ያለበት ሁኔታ ነው ያለው። ስለዚህ በዚህ መካከል ባንዳ ብትለው አያዳምጥም። ትናንትና ሰሜንስ ተመታ ላይ ጦርነት ከለኮስክ በኋላ የመጣው ኃይል በመደበኛ ኃይል የሚመለስ ስላልሆነ ራስን ተከላከል ብለ ዘመናዊ መሳሪያ ከታጠቀ ኃይል ጋር ካጋጠምከው በኋላ በብዙ መስዋዕትነት ነገሮች ሲቀያየሩ ፕሪቶሪያ ላይ ሂደህ የተመካከርከው ምንድን ነው? ሞምባሳ ላይ የተመካከርከው ምንድን ነው? ሀላላ ሎጅ ላይ ስታወራ የነበረው ነገር ምንድን ነው? በሬድዋን ሁሴን አማካኝነት ስትዝት የነበረው ማን ላይ ነው? መሳሪያ ላስፈታ ብለህ ተንደርደረህ የገባኸው ወደ የትኛው ክልል ነው? ስለዚህ አማራ ህዝብ ይህንን አገዛዝ ተረድቶታል። ከዚህ አገዛዝ በላይ ባንዳ፣ ከዚህ አገዛዝ በላይ ጠላት በኢትዮጵያ ምድር ላይ ሊፈጠር እንደማይችል ተረድቶ ይህን አገዛዝ ለማስወገድ ደግሞ ከየትኛውም ኃይል ጋር ያለምንም ቅድመ ሁኔታ አሰራለሁ ብሎ እየተንቀሳቀሰ ይገኛል። ይህንን ደግሞ አማራ እንደሚቀበለው ጥርጥር የለውም።